ወኑ ቁመን አብረን እንታገላለን። ኑ ንደራጅ፣ እንታገል፣ እንሰብሰብ፣ እንነጋገር። በከተማችን በህይወታችን በህልውናችን ዙሪያ እንነጋገርና የአዲስ አበባ ህዝብ ካልተሰበሰበ በዚህ ጊዜ ማን ሊሰበሰብ ይችላል? ማን ምክንያት ሊኖረው ይችላል? ከአዲስ አበባ ህዝብ በላይ የመቃወሚያ የመተንፈሻ የሚፈልግ ከአዲስ አበባ ህዝብ በላይ አለ ብዬ አላምንም እና ስለዚህ አጋጣሚውን ይፈልገዋል ይመጣል፣ ብዬ ነው ማምነው። እንዲያውም ቦታ ሊጠበን ይችላል። እንግዲህ ንብረቱ የኢትዮጵያ ህዝብ ቢሆንም የከተማው ህዝብ ቢሆንም፣ ንብረቱን ለመጠቀም እንኳ ያልቻለ ህዝብ ነው። የመንግስት አዳራሽ የተከለከለ ህዝብ ይህን፣ በገንዘባችን ነው የተከራየ ነው፣ እሱም በመከራ ማለት ነው። ግን ይህን አጋጣሚ ተጠቅመን ተጠቅሞ ህዝቡ ድምፁን ያሰማል፣ አብረን እንቆማለን ብዬ ነው ማስበው እና ጠብቃለሁ እንደሚመጣ። እንዲያውም ከዛ በላይ ይመጣል፣ ከጠበቅነው በላይ ይመጣል። ተመሳሳይ ጥያቄ ነው። ምናልባት ሚስጥረ እንግዲህ ይሄ አጋጣሚውን በመጠቀም ነው። ምናልባት አንድ ስጋት ያለው ነገር፣ አዲስ አበባ ትናገራለች በሚል መሪ ቃል ነው ስብሰባው የሚካሄደው እና እናንተ ለመስማት ነው። የአዲስ አበባ ህዝብ የሚናገረውን ለመስማት በጋራ ለመታገል ነው። አሁን ካለው አፈና አንጻር ፍርሃትም አለ። እውነት ለመናገር ይህንንም መሸፋፈን መደባበቅ አያስፈልግም። ከፍተኛ የሆነ አፈና ያለው ስርዓቱ፣ በጣም ጨካኝ እንደሆነ ይታወቃል እና እንደው ራሱን ገልጸው በዛ መድረክ ላይ ለመናገር የሚመጣ ሰው ባይኖርስ? ብዙ ነገር ከወዲሁ መዘጋጀት ያለባችሁ ይመስለኛልና፣ ይህን ይህንን ነገር ሳስባችሁበታል? የሚመጣበትን ምክንያት በእርግጥ ያውቀዋል። ግን ደግሞ ያለው አጠቃላይ የአፈና ስርዓት ደግሞ ብዙ ነገሮችን ሊገድበው ይችላልና፣ እነዚህ ነገሮች አስባችሁበታል? አዎ በነገር ላይ መሳይ ህዝብ እንዲመጣ ኤክስፔክት ስናደርግ ዝም ብለን አደለም። አሁንም መልእክት ማስተላለፍ የምንፈልገው ዛሬ ኢህአፓ ባዘጋጀው ስብሰባ ወይም ደግሞ በእንደዚ አይነት ህዝባዊ መድረኮች ላይ ተገኝቶ የሚሰማውን ስለተናገረ፣ እየኖረበት ያለውን እውነታ ስለተናገረ ብቻ አይደለም። ዋናነት ላነሳ የፈለግኩት ነጥብ ህዝቡ ኢህአፓ ባዘጋጀው ስብሰባ ወይ ደግሞ በሌሎች የህዝባዊ መድረኮች ላይ ተገኝቶ መብቱን ስለጠየቀና እየኖረበት ያለውን ሀቅ ስለተናገረ ብቻ አይደለም። ችግር እየደረሰበት ያለው ቤቱ ተቀምጦም ነው። ከቤቱ እየተፈናቀለ ያለው ቤቱ ተቀምጦ ነው። ከስራ ገበታው የተለያዩ ሰበቦች ተፈልገው እየተባረረ ያለው ቤቱ ተቀምጦ ነው። በማንነቱ ምክንያት እየተሳደደ ሲታሰር ያየ ነው ባለፉት ሰባት ዓመታት እና ቤት ውስጥ ተቀምጦ ከማዘን ወይ ደግሞ እንደዚህ ሆንኩ ከማለት ይልቅ መፍትሔ በጋራ እየፈለጉ የሚፈጠረውን መቀበል ይበጃል የሚል አመለካከት ነው ያለን እና ችግሮች አይመጡም ወይ ደግሞ አገዛዙ ካለው ባህሪ አንጻር በዝምታ ያልፈዋል የሚል ነገር አይደለም። ግን ደግሞ ከሁለት መጥፎች እንግዲህ ማነፃፀር ነው። ህዝብም እንግዲህ ህሊናውን እንትን ማለት ያለበት ቤቱ ተቀምጦ ከሚሞት፣ ቤቱ ተቀምጦ ከሚባረር፣ ቤቱ ተቀምጦ ከሚታሰር፣ ለመብቱ እየታገለ ለመብቱ እየቆመ ተደራጅቶ በጋራ ሆኖ እንደሰው ቢታገል በሰላማዊ መንገድ ነው የተሻለው አማራጭ ብለን የምናምነው ማንኛውም ደግሞ እንግዲህ የሚያሰላስል አእምሮ ያለው ሰው ያንን የሚመርጥ ነው ይመስለኝ። ምክንያቱም በትንሽ ጊዜ ውስጥ በትንሽ እንትን ለውጥ ብዙ ማምጣት ይቻላል በሰላማዊ ትግል። እና አሁንም ቢሆን ስለተቀመጠ ስላልተናገረ የሚቀርለት ነገር የለም። ዛሬ እኔ ቤት ያልደረሰው ነገ እኔ ቤት መምጣቱ አይቀርም፣ ወይ አንተ ቤት ወይ እሱ ቤት መምጣቱ አይቀርም እና እየታገለን ቢሆን በሰላማዊ መንገድ ተደራጅተን ቢሆን ግን የሚፈጠሩት ነገሮች ሁሉ አይፈጠሩም እና ያ የመጀመሪያው እርምጃ ነው። ይሄ የተዘጋጀው ህዝባዊ ስብሰባ በጋራ ለመቆም እንደ ሰው ለነፃነት ለመታገል የመጀመሪያው ስብሰባ ነው። ስለዚህ ቤት ተቀምጦ ችግሮችን ከማስተናገድ ይልቅ እየታገሉ የሚመጣውን ነገር ማየት እና በአጭር ጊዜ ውስጥ የሚገባውን ህይወት ህዝብ መኖር አለበት ብለን ነው የምናምነው። ስለዚህ ለሰውም አድቫይዝ የምናደርገው ያንን ነው፣ በጋራ እንድንቆም ነው። በጋራ ከቆምን መከራዎቻችን አይረዝሙም፣ ችግሮቻችን አይረዝሙም እና ቅድም ደግሞ ያነሳኸው ላይ ትንሽ ለማከል ያህል መሳይ፣ አሁን የጠራነው ስብሰባ ከኢህአፓ ጋር ወይም ደግሞ ከፓርቲ ጋር የሚያገናኘው ነገር የለም። ኢህአፓ የመጀመሪያውን እርምጃ ተራምዶ ህዝብን አወያያለሁ ብሎ ሰበሰበ። አባልነት የአባልነት ጉዳይ አይደለም። የማኒፌስቶ ማስተዋወቅ ጉዳይ አይደለም። የፖሊሲ ማስተዋወቅ ጉዳይ አይደለም። እኛም እንደ አንድ እንደሚመለከተው የፖለቲካ ፓርቲ እንደሚመለከተው ደግሞ እንደ ሰውም የአዲስ አበባ ህዝብ ምን እያለ ነው፣ ምን ውስጥ እየኖረ ነው የሚለውን ፖለቲከኞች ከሚናገሩ ይልቅ ራሱ የአዲስ አበባ ህዝብ ይናገር፣ ከዛ ደግሞ በጋራ መፍትሄዎቻችንን እንፈልግ በሚል እንደ አንድ ባለድርሻ አካል የጠራው ስብሰባ ነውና ከኢህአፓ ከሚነሱ ጥያቄዎች ጋርም መገናኘት አለበት ብለን አናምንም። የሚነሱ ጥያቄዎችን የምናጠራባቸው የተለያዩ መድረኮች ይኖሩናል፣ ፓርቲን የሚመለከቱ መድረኮች። አሁን ግን ሀገርንና ህዝብን የሚመለከት መድረክ ነው ያዘጋጀነው እና በዛ አንጻር ቢታይ ጥሩ ነው ብዬ አስባለሁ። ናትናኤል እንግዲህ መቼም አንተን ለረጅም ጊዜ ነው ማቅ በኢትዮጵያ የፖለቲካ ትግል ውስጥ ዝም ብሎ በፓርቲ እንቅስቃሴ ሳይሆን ዋጋ በመክፈል መስዋዕትነት በመክፈል ጭምር ረጅም ጊዜ የቆየነ ታስረሃል፣ ተሰቃይተሃል። ዋጋ መክፈሉ ምንድን ነው በአካላዊ ጭምር ጉዳት የደረሰብን ይሄ በኢህአዲግ ዘመን ብቻ ሳይሆን አሁን ብልጽግናም ስልጣን ላይ ከወጣ በኋላ እንደዚሁ ዋጋ አይከፈልክንም። እንደዚህ አይነቱን መስዋዕትነት የሚፈሩ ትንሽ የሆነ ቦታ ኮሽ ሲል የራሳቸው ችግርም ሆነው እንኳን መናገር የማይፈልግ ትውልድ እንዳይመጣም ብዙዎቻችሁ ስትሰጉ ነበረም። አሁን እንዲህ አይነት ነገር እንዲመጣ ነው አገዛዙ በሰፊው እየሰራ ያለው። ከልምድ ተነስተም እንዲህ አይነቱን ነገር ፈራ ተባለ የሚለው የፖለቲካ ጥያቄ በጣም አደገኛ ነው። እዛ ላይ መሳተፍ አንፈልግም ለሚለው የማህበረሰብ ክፍል የሚሆን ሌላው አካል ምንድን ነው መልእክት? ከአንተ ህይወት ልምድ በመነሳት ምን ማለት ትችላለህ? እናንተ ጊዜ ተርፏችሁ ወይም ቅንጦት አይደለም። ስለሌላው ሌላው መብት የምትታገሉት ነፃነት ምን ዋጋ እንዳለው ስለተረዳችሁ ነውና እስቲ እንደው ምን መልእክት አለ ከራስ ልምድ በመነሳት። አመሰግናለሁ። መሳይ እንዳልከው ነው እንግዲህ። ፖለቲካ ኢትዮጵያ ውስጥ ዝንባሌ አደለም እንግዲህ፣ በዝንባሌያችን አደለም እየታገልን ያለ ነው። ይህን ያህል አመት ዋጋ የተከፈለው ፖለቲካ ሆቢ ስለሆነ አይደለም። እንደሀገር ይህን ጊዜ ቀድሞ ማየት እኮ ነው። ይህ ጊዜ እንደሚመጣ ቀድመህ ታያለህ። ወይም ደግሞ ቀድሞ ካዩት ብዙ ሰዎች አንዱ ነኝ እኔ እና ዋጋ ከከፈሉት እንግዲህ ህዝብ በተለያየ ጊዜ ዋጋ ከፍሏል። ህዝብ ምንኛ ብቻ አይደለንም። ምናልባት እኔ እና መሰሎቼ መድረኩ ስላለን፣ ፊት ለፊት ስላለን ታውቆ ሊሆን ይችላል የከፈልነው ዋጋ። የአዲስ አበባ ህዝብ በተለያየ ጊዜ ዋጋ ከፍሏል። እንደ ህዝብ ወጣቱ ዘጠና ሰባት ወደ ደደሳ የተጋዘበት ወደ ተለያዩ ማጎሪያ ቤቶች የተጋዘበትን አጋጣሚ ብዙ ሰዎች በጥይት ተደብድበው የተገደሉበትን አጋጣሚ እናስታውሳለን። ልዩነቱ ከእኔ ጋር ወይም እኔ እና መሰል ሰዎች ጋር ያለው ልዩነት በሚደርስብህ መስዋዕትነት፣ በሚደርስብህ ጫና ተንበርክከህ ቤት መቀመጥ እና ትግሉን እስከመጨረሻው የመቀጠል ካልሆነ መስተቀረ ዋጋ በመክፈል በኩል ህዝብ ዋጋ ከፍሏል ብዬ ነው ማምነው እና ሌላ ግን ያው አሁን ያለንበት ደረጃ ላይ ደርሰናል። ያ ሞቅ ቀዝቀዝ ያለ ትግል በህዝብ በመሪዎች ተስፋ መቁረጥ እንግዲህ ድሮ ምንድነው፣ 97 የቅንጅት አመራርን ታስታውሳላችሁ። ጠንካራ አመራር ነበር፣ መጨረሻ ላይ ተፍረክርኮ የተወሰነው እርስ በርስ ተከፋፍሎ ህዝብ ተስፋ የቆረጠበት ሁኔታ አለእና የነበረ ለረዥም ጊዜ እስከ 2010 ድረስ ማለት ነው። ያ ሞቅ ቀዝቀዝ ማለት በራሱ በህዝቡ ብቻ ሳይሆን በወጣቱ ብቻ ሳይሆን በአመራርም ችግር የሚመጣ ነው ብዬ ነው ማምነው እና የመጣ ነው። በዛ የተነሳ ነው እና ህዝብን መውቀስ አልወድም እኔ አልፈልግም፣ የኛም አስተዋጽኦ ስላለበት። በተረፈ አሁን እንደ ፖለቲከኛ ሳይሆን እንደ ህዝብ እንደ ሀገር እንደ ከተማ መኖር አለበት። ህልውናውን ለልጆቹ መታገል አለበት። የፖለቲካ ስልጣን ጉዳይ አይደለም፣ የፖለቲከኞች ጉዳይ አይደለም። ይህ ጊዜ አሁን የመጣብን የጋራ ችግር ነው። በየቤታችን መቶች ደጃችን የሚደርስ ቤታችን ጓዳችን ድረስ የሚደርስ መከራ ነው የሚመጣው። በተግባርም የሆነው ይህ ነው። ዛሬ አዲስ አበባ ያለው ህዝብ አንጻራዊ ሰላም አግኝቶ ሊሆን ይችላል። መንግስት ለራሱ ሲል ከተማውን እንግዲህ ያለለ ኃይሉን አደራጅቶ እየጠበቀ ሊሆን ይችላል። ከአዲስ አበባ ውጣ ስትል ያለውን ሁኔታ እናውቀዋለን። ስለዚህ ዛሬ የምንታገለው ለሆነ ሰው አይደለም። ጉዳዩም የፖለቲከኞች የተወሰኑ ሰዎች ጉዳይ አይደለም፣ የሀገር ጉዳይ ነው። የሁላችንም የሁሉም አባወራም፣ ማወራም እና ወጣት ሴት ጉዳይ ነው። ስለዚህ መታገል አለብን። አማራጭ የለንም። ፖለቲካ ወደን ምንድነው? ፖለቲካ የፖለቲካ ጉዳይ አይደለም ነው። ለስልጣን ብለን የምንገባበትም ጉዳይ አይደለም። ከታገልን ግን መከራውን ማሳጠር እንችላለን። ከታገልን ከተባበርን ይህን መከራ የመጣብን የከፋ ችግር ማስቀረት እንችላለን የሚል እምነት አለ። ስለዚህ መጽናት ነው የሚያዋጣው። ብንፀና፣ ባንፍረከረክ፣ ከዚህም ባጠረ ጊዜ ይህን ያህልም ጊዜ ሳይወስድ የአብይን መንግስት በጊዜው ስርዓት ማስያዝ ይቻል ነበር። አለበዚያ ደግሞ መቀየር ይቻል ነበረ ህዝቡ ቢበረታ ማለት ነው በአንዳንድ ነገሮች ተስፋ እየቆረጠ አይ ፖለቲካ እና ምናምን እያለ እና ደግሞ የሰዎች የተወሰኑ ሰዎችን ስም ትላንት ትግሉን እየመሩ የነበሩ ዛሬ ከአገዛዙ ጎን የተሰለፉ ሰዎችን ምሳሌ እያረገ ሳይሆን ዛሬ ትግሉ ውስጥ ያሉ ትላንት አብረውት ከህዝብ ጋር ዋጋ የከፈሉ ሰዎች ዛሬ ትግሉ ላይ ናቸው፣ አመራር ላይ ናቸው፣ ከፊት ናቸው፣ ከኋላ አይደሉም ያሉት። ስለዚህ ተስፋ በመቁረጥ የምናመልጠው ቤታችን በመቀመጥ ምን የምናስቀረው ነገር የለም። ሴፍ ዞን የለንም። ምንድነው ይሄ ፖለቲካ ላይ ባለመሳተፋችን የሚቀርልን መከራ የለም። ከተባበርን ግን የምናስቀረው የከፋ ችግር አለ። ስለዚህ ዛሬ ያለውን ጦርነት፣ ነገም ሊመጣብንን ያሰበውን የታቀደውን መከራ ማስቀረት እንችላለን። እንተባበር፣ መስዋዕትነታችን ይቀንሳል፣ ድላችንም ቅርብ ይሆናል እና ቤት በመቀመጥ የሚመጣ ነገር የለም። በእርግጥ ዋጋ ይከፈላል፣ ተከፍሏል፣ ደግሞ ብዙ ዋጋ ተከፍሏል። ወደፊት አብረን ለውጥ ማምጣት እንችላለን ብዬ ነው ማምነው። እና የወደቁትን ሳይሆን ለአገዛዝ እጅ የሰጡትን ሳይሆን ዛሬም ትግሉ ላይ ያሉትን ሰዎች ዛሬም ከህዝብ ጎን የቆሙትን ሰዎች አይቶ በፖለቲካ ኃይሉ በፖለቲካ አመራሩ ተስፋ አድርጎ ከዚህ ኃይል ጎን መቆም የኢትዮጵያ ሕዝብ የታሪክ ኃላፊነት ነው ብዬ ነው ማምነው። ሚስጥር ሰሞኑን አንድ ጉዳይ በሀገር ውስጥ ተከስቶ ሁሉም መነጋገር የሆነበት ሁኔታ አስመልክቶ እንደዚሁ በእኛ መድረክ ላይ ተወያይተን ነበረ፣ ከአንከር ሚዲያ ባልደረባ ገለታው ጋር እንግዲህ እናንተ ስብሰባ እየጠራችሁ ኢትዮጵያ፣ ነፍስ ውጪ ነፍስ ግቢ ችግሮች በዚህም በዚያም ከባዋት ብዙ ችግሮች ብዙ ህመሞች ያሉባት ሀገር በአንድ ጉዳይ ላይ በቲክቶክ ላይ ባለ አንድ ግለሰብ ላይ እንደዚህ አይነት አጀንዳ ተከፍቶ ትልልቆቹ ሚዲያዎች ሳይቀሩ ሶሻል ሚዲያው ምኑም የተረባረበበት ሁኔታ ስንመለከት ምንድን ነው እዛ ሀገር ያለው ነገርም? እንደው ሁሉ ነገራችንን ጨርሰናል፣ ጣጣችንን ጨርሰናል፣ ከመማችን ተፈውሰናል፣ ሁሉ ነገር ያበቃና የደላን የተመቸን ነው የሚመስለው። በዚህ ጉዳይ ላይ ይህን ያል አብዝተን ስንነጋገር የእናንተ ስብሰባ መጥራት በራሱ አጀንዳ መሆን በነበረበት ምክንያቱም ከምንም በላይ ለነገው ለወጣቱ ትውልድ የሚያስፈልገው እንደዚህ አይነቱ ትግል ነው። ይህን ነገር ስትሰሙ እንደው እኔን ነገር ስትከታተሉ ወጣቱ በዚህ ደረጃ ወደ ፖለቲካው አለመቅረቡ፣ ከዛ ይልቅ በተለያዩ ጉዳዮች ላይ መጠመዱ ምናልባትም ከስብሰባችሁ ጋርም አያይዛችሁ ልትገልጪልኝ ትችያለሽ። ይህንን ነገር እንዴት አያችሁት? እንደው ወጣቱን ወደዚህ ማምጣት የራሱን ህይወት ነገ የሚቀይር ትግል ነው የሚካሄደው አሁን ባለው ሁኔታ ነገ ሀገር አይኖርምና ይህን እንዴት ታዩታላችሁ? እንደው ሚስጥረ በጣም የሚያሳስብ ጉዳይ ስለሆነ ነው። እንግዲህ ሁሉም ሰው የየራሱ ኢንትረስት አለው ብዬ አምናለው ግን ደግሞ በጋራ ደግሞ የሚያስጨንቁን ብዙ ጉዳዮች መኖር ይገባቸዋል ሁሉም ሰው አሁን ፖለቲከኛ የሆን አይደለም ሁሉም ሰው ፖለቲካዊ ተንትን ወይ ደግሞ በፓርቲ ውስጥ ገብቶ ይደራጅ የሚል እሳቢ አይደለም ግን እነዛ ሰዎች እንደ ሀገር ደግሞ የሚያስጨንቁን ጉዳዮች አስጨንቀዋቸዋል ወይ ካስጨነቋቸው ደግሞ በዚህ ልክ ኢንፍሉዌንስ ካላቸው በዚህ ልክ ተጽዕኖ መፍጠር ከቻሉ ምን አለበት ከጊዜያዊው ነገር ደግሞ እንትን የጋራ ጉዳዮቻችን ህዝብ እያለቀ ያለበት ሁኔታ ነው ያለው። ማለት ምገልጸውም አይደለም ኢትዮጵያ ውስጥ ያለውን መከራና ምናልባት አንዳንድ ምን አስባለሁኝ መንግስት በደምብ አድርጋችኋልና ተመችቷችሁ ነው መዝኖሩት እያለ ነው ያለው። ምናልባት እንደዚህ አይነት መርሃ ግብሮችን እና ሁኔታዎችን ወይ ደግሞ ግለሰቦችን እያየ ነው ወይ የሚል እንትን አለኝ። ኢትዮጵያ ውስጥ እንደ ሀገር በጣም ትልቅ ችግር አለብን። የምናገነውን ሰው አናውቅም። ወደፊት የምናወጣውን ሰው አናውቅም። ጀግናችን ማን ነው የሚለውን መለየት አንችልም። ሁሉም ሰው የፖለቲካ ጀግና ይኑረው አይደለም ወይ ደግሞ ፖለቲከኛ ጀግና ይሁን የሚል እሳቤ መጣ እንዳልሆነ እንዲያዝልኝ እፈልጋለሁ። ግን ነገሮችን ደግሞ ሚዛን ላይ አድርገን መመዘን አለብን። በተለይ ከወቅቱ አንፃር አሁን እንደ አንድ ወጣት ብጠይቀኝ የራሴ ኑሮ መኖር ሳልፈልግ ቀርቼ አይደለም፣ ወይ ደግሞ ናት ላይ ሳይፈልግ ቀርቶ አይደለም እዚህ ያለ ነው። ሁላችንም እንደ ሰው አንዴ ነው የምንኖረው። መዝናናት ሊያስፈልግ ይችላል። እንደዚህ አይነት ቦታዎች መገኘት ሊያምረን ይችላል። ግን ደግሞ መመዘን ያለበት ካለው ነባራዊ ሁኔታ እና ነገ ምን ይፈጠራል። እኔ ነገ ለመወልዳቸው ልጆች ማውረስ የምፈልገው ሀገር ይሄንን ነው ወይ የሚለውን ጥያቄ መጠየቅ አለብኝ ወይ? ታናና ሸት ይኖረናል ለታናና ሸት ወንድሞቻችን ማውረስ የምንፈልገው ሀገር እንደዚህ በጦርነት የምትታመስ በአንድ በኩል በአንድ በኩል ደግሞ የሌላ ሀገር ዜጋ በሚመስል ደረጃ ሂሮ የምናደርጋቸውን ሰዎች ማናቅበት ሀገር ነው ወይ ማውረስ የምንፈልገው? ስል አይደለም ነው የኔ መልስ። እና ለዛ ነው እዚ ያለ ነው። ስለዚህ እያንዳ